ዊት ወይዘሮ ባዮሽ እንግዲህ አንጨርጭሯታል። ምክንያቱም የእርግብ ጓደኛ እናገራለሁ ለፖሊሶቹ እርግብ ያለችበትን ስትል በጣም እየተንጨረጨረች እንደዚህ ማ አይሆን ማስበላሸኛል እያለች፣ እናም ደግሞ ከዶክተር ሶሪ ከፖሊሷም ጋር እየተ እንትን እያለች እየተጋፈጠች ነበር ማለት ነው። ምክንያቱም ዶክተሯም ቺ እንትኗም ጋር ስትጣላ የነበረው ከፖሊሷ ጋር ፖሊስ ጣቢያ ሆና እንግዲህ እጇ አያርፍም ማለት ነው የባዩሽ በዚ ሰአት ላይ እርግብ በፍጹም እርግብ ያለችበትን ቦታ አሳልፊ እርግብን መስጠት አልችልም እያለች ነው ወይዘሮ ባዩሽ ማለት ነው። ሜላትም ደግሞ ማን እንደመታትና ማን እንዳደረገባት እንዴት ልትሆን እንደቻለች ተናግራለች ማለት ነው። በዛ ሰዓት ላይ ስትመታት ማን እንደነበር ምንስ እንደነበር እንዴት ሁና እንደተመታችም አውቃለች ማለት ነው። ይህን ያደረገችው እንግዲህ ባዩሽ አክስቷ እንደሆነች ለፖሊሶቹ ተናግራለች ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦች ዛሬ ጀላቸው የመጣሁት ኖላይቶችን ነው ማለት ነው። በኖላይቶች ዙሪያ ያለው ነገር እንግዲህ ወይዘሮ ሜላት ሁሉን ነገር ለፖሊሶቹ ተናግራለች ማለት ነው። ከዚህ በኋላ ሁሉም ነገር ያበቃላታል፣ መፈታት የለባትም ብላ በቃ ደምድም አድርጋን የተናገረችው ማለት ነው። አሲርም ደግሞ ሀናን እንግዲህ ከዚህ በኋላ ልትርቂኝ እፈልጋለሁ ምክንያቱም አንቺ ነሽ አስቀድመሽ የገፋሽኝ፣ እኔም ደግሞ ገፋሻለሁ ብሎ እንግዲህ ገፍቷታል ማለት ነው። ከዚህ በፊት ታስታወሳችሁ፣ የበፊቱን ረስተሽ አሁኑ ላይ ነው ያለሽ፣ ዋና አላማሽ ምንድን ነው እያላት ነበር ማለት ነው። ምክንያቱም ካስታወሳችሁ፣ ከዚህ በፊት ሀና ከአሲር ጎኗ ነበር እና አሁን ላይ ያለችው ደግሞ እሱን እሱን ትተዋለይ፣ ሁሉንም ነገር ትታ ያለችበት ሁኔታ በጣም ከባድ ችግር ውስጥ ነው ማለት ነው። ስለዚህ የእናንተ ጉዳይ ራቅ ያለ ይሆናል ብለዋለች ማለት ነው ምንድን ነው ጥፋት ቆይማ ምን አድርጌ ነው ይህን ያህል እያለችው ነበረ እሱም ደግሞ ምንም ያደረግሽ ነገር የለም ግን ዝም ብዬ ሳይሽ በጣም እያበሳጭሽ ነው፣ ሀኒቸው ብሏታል ማለት ነው። በዚ ሰዓት ላይ እንግዲህ ሀን አሲር በጣም እንደሚወዳት እንደሚያፈቅራት አልተናገረችም ማለት ነው። አልነገራትም ለሀና ያው ሰላም ታውቃለች። ግን እሳሱ ገልጾ አፈቅርሻለሁ ወይም እወድሻለሁ ብሎ አላላትም። ስለዚህ በጣም ትልቅ ችግር ውስጥ እየገቡ ነው ማለት ነው። በቅርቡም ደግሞ ሁሉም ነገር ያበቃል ማለት ነው። ሁሉም ነገር ደግሞ ይወሰናል ማለት ነው። በነገራችን ላይ ኖላይትም ግራ ገብቶታል። ተምቹም ጠፍቷል። አለበት ሁኔታ አልታወቀም። የት ነው ያለው እያለች ነበር ማለት ነው። በቅርብ ቀን እንደሚታወቅም እንደምናየውም ተስፋ አለን። ያሲር ደግሞ ሀና እዛ ቤት ውስጥ ስገባ ውልቅ ብሎ እየወጣ ነበር ማለት ነው። ምክንያቱም ሀና እዛ ስትሆንበት አይፈልግም ማለት ነው። አይን ፊት ለፊት ለፊት ማውራት አይፈልግም ከሷ ማለት ነው። በጣም ትልቅ ችግር ውስጥ ነው ያለው። ግራ ገብቶታል ማለት ነው። ግራ የገባው እንግዲህ አሲር እና ወይዘሮ ሜላት ከዚ በኋላ የምታቶ ታሪክ ድረስ ባይኖርም ማለት ነው። አሁን ላይ ግን ሁሉ ነገር አውጣለች ማለት ነው። በነገራችን ላይ ሜሉ የዋህነት በጣም ምስኪን ነበረች ማለት ነው። ይህንን ያደረገችባት ባዩሽ የምትሆንም ብዙ ነገር እንዳደረሰችባት ሁላችን ምናቃል። እሱን እሱ ወደኋላ ትታ በፊትን ነገር ትታ ወደ አሁኑ ነገሯ ነበረችና ለባዩሽ ያላት ስሜት በጣም ከባድ ነበር። እሷ ግን ያደረገችው ድርጊት በጣም ብዙ ነገርን አድርጋል ጠዋታለች፣ ማለት ነው። በቅርቡም ደግሞ ትልቅ ችግር ውስጥ እየገባች እንደሆነ አላወቀችውም። ባዩ የብስ እንዳትፈታ ተደርጋለች፣ ከእስር ቤት እንዳትወጣ ተደርጋለች ማለት ነው። እሱንም ያረጉባት እንግዲህ ሜላት ናት፣ ምክንያቱም ታውቃላችሁ። ባዩሽ በጣም መጥፎ ሴት ናት ማለት ነው። በጣም መጥፎ ማለት ነው። ከዛም አልፎ ትተዋት ነበር፣ በነገራችን ላይ ትታት ነበር ባዩ ሜላት ማለት ነው። ሜላት እንግዲህ አሁን ላይ ከፖሊሶቹም ጋር ግብ ግብ ፈጥራ፣ ግብ ግብ ፈጥራለች ማለት ነው። ያ እንትና ለምን ተዋት? ውድ ቤተሰቦች ካላችሁ ይዛ እንግዲህ የተዋት ሀናን ለምንድን ነው የባዩሽ አባዩሽን የሚያስፈታው ሰውዬ ለእሷ ወንድሟ ነው፣ ምንድ ነው ዘመዷ ነው ማለት ነው። ለኢዛ አባቱ ነው ማለት ነው። በዛ የተነሳ ስለሆነ ኢዛ አሁን ላይ ያለው ሁኔታ በጣም ከባድ ነው፣ ውድ ቤተሰቦች ማለት ነው። ይወዳታል በእርግጥ ማለት ነው። እሷን ስለሚወዳት በዛ ኢዛ እንግዲህ ሀኒን ወደዋል ማለት ነው። በአሁን ሰዓት ላይ አሴርም ይወዳታል ግን አሲር በጣም ሚስኪን ነው የሚሆናት ና የማይሆናት ማለት ነው አሲር ነው ማለት ነው። አሲር በጣም የሚወዳት ና የሚያፈቅራት ነው ማለት ነው። ይወዳታል፣ ያፈቅራታል ማለት ነው በጣም የሚወዳት የሚያፈቅራት ልጅ ስለሆነ እሷ ግን ምንም ቦታ እየሰጠችው አይደለም ለአሴር ሀንዬ እኔ የምመክርሽ አሴር የሚሆንሽ እና የሚወድሽ የሚያፈቅርሽ የሚሳሳልሽ በ እንዳይን ብሌኑ የሚያይሽ ምርጥ አፍቃሪሽ ነው ማለት ነው ስለዚህ እሱ ይሻል ሸማንስ ደግሞ ከእሱ ጋር ሽዉ ሽዉ በይ ማለት ነው ሁሉም ሰው እንደ የራሱ አይደለም በነገራችን ላይ ማለት ነው ሁሉንም ወደ ኋላ ትተሽ ከአሴር ጋር ብትወኝ በነገራችን ላይ ጉድም የሰራችሽ ሁለተኛ፣ ይች የተረገመች ሰላም ናት ማለት ነው። ሰላም ባትገፋፋሽ ይህ ሁሉ አይፈጠርም ነበር ማለት ነው። ይሄንንም ያደረገችብሽ ሰላም ናት። ሰላም እንግዲህ ሽቤው ሽቤው ብላ ለዚህ እንዲያበቃችሽ ያውቃለሁ ማለት ነው። ስለዚህ ሁሉንም ነገር ወደኋላ ትተሽ ወደ ራስሽ ተመለሽ፣ ወደ ራስሽ ሁኚ ማለት ነው በቅርቡ ቀን ደግሞ ከራስሽ ጋር የምናይሽ ይሆናል ብዬ አስባለሁ ማለት ነው። ስለዚህ ከንዬ እንደዚህ ይህን ያህልማ መጎዳያት ማልቀስ የለብሽም። አሴርም የተናገረሽ ለአንቺ የሚጠቅምሽን እንጂ የሚጎዳሽን አይደለም ማለት ነው ነው ላይትም። የተምቹ ነገር ግራ አጋብቶታል። ምክንያቱም ተምቹ ይያዛል ብሎ እየፈራ ነው። በዛ ላይ ደግሞ ተምቹ ተባባሪ ነው እየተባለ ነበር ማለት ነው። ተምቹ የሚያውቀው ነገር የለም። እርግብ በአጋጣሚ የሆኑ ተዋወቀ፣ ፍቅር አስያዘችው። ላይክ፣ ሸር፣ ሰብስክራይብ አድርጉም። ባይ ባይ። እንወዳችኋለን። ባይ